መጀመሪያ አንድ ቀን አልባሉ ኢሳያስ ሀምሳ ሶስት ስድስት እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛም እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት፣ በሸላቾቹ ቤት ዝም እንደሚል በግ እንዲሁ አፉን አልከፈተም። ጣሪያም ሲመጣ ከአምላክነት ወርዶ ሰውነትን ሲለብስ ከሰው ተዋርዶ በበረት ሲወለድ በማይገባው ስፍራ ሰው የሚፈጽምበት ግብ ሲወጣ ጣሪያ ዝቅ ደግሞ ከያሉበት ከተለያየ ቦታ ሐዋርያትን ሾሞ ሲያስከትል ከኋላ ወዳጁ ሲክደው ፈቅዶ የተከተለው በሰላሳ ዲናር ለስቃይ ስሞ ሲሸጠው ጦርና ጋሻ ይዘው ጎራዴ ጎትተው ሲወስዱት ልክ እንደ ወንበዴ፣ ደቀ መዛሙርቶቹ ዝም ሲሉ ያኔ ሲሄዱ ከጎን አለን እንዳላሉ፣ ካለህበት አለን ከኋላ ከፊት ከምትቆምበት ከአንተ ጋር አብረን እንዳላሉት ያኔ ጥለው ሲሄዱ ደግሞ በያቅጣጫቸው ሁሉም ሲሰለፉ፣ ያ ያወዳጁ ያወዳጁ እንደውም ብትሞትሞት አለው ዶሮ ሳይጮ በፊት ሶስት ጊዜ ሲክደው፣ ጌታዬ ዝም ዓይኖቹንም አስረው በጥፊ ሲመቱት እስኪ ንገረን እስኪ ንገረን ማን ነው ማን ነው የመታ እያሉ ሲዘባበቱበት የፈጠራቸው ዓይኖች በድፍረት እያዩት በእርሱ መሰቃየት ብዙዎች ሲያፌዙበት ልብሱን አውልቀው እርቃኑን አድርገው በአደባባይ መሀል የፊት ንቀፍ ንገው የልባቸው እስኪ ደስ የልባቸው እስኪ ደስ ጨክነው ሲገርፉ ደሙ እንደ ውሃ ሲፈስ የጅራፉ ብዛት የጅራፉ ብዛት አጥንቱ ከሥጋው እየተለያየ በህመሙ ስሜት እየተሰቃየ ገላው ተቆራርጦ ገላው ተቆራርጦ፣ በሰውነቱ ላይ ቀሚሱ ተጣብቆ ህመሙን ጅብሶ ሰውነቱ ሁሉ በደም ተጨማልቆ፣ መስቀል አሸክሞ መስቀል አሸክሞ እርጉም አስብለው እንደ በግ ሲነዱት እንደ ኃጢአተኛ ቅጣት ሊቀበል ቀራንዮ ሲወስዱት፣ ከጌታ አፍ ከጌታ አፍ አንዳች ቃል አልወጣ የሁሉ ሲሆን ጌታዬ ዝም ብሏል። አጥንቶቹ መሀል በአጥንቶቹ መሀል ልቡን ለሰብ ሰቀጥ በእርሱ ሞት ለህይወት ሲሰጥ እየሱሴ እየከፈለ ዋጋ በሆን በደኞች መሀል ለመስቀል ሲሰቅሉት መራራውን ጽዋ የፊት ሲያጠጡት ቀሚሱን ለመውሰድ እጣ ሲጥሉበት ከአመፀኛው በርባን አሳንሰው ሲያዩት ይህም ሳይበቃቸው ይሰቀል እያሉት እያንገላቱት ጎልጎታ ሲወስዱት ሳለ ሳለ ጻድቅ ሆኖ ግን እንደሰራ ኃጢያት በዛ ሁሉ ህዝብ ፊት ከፍ አርገው ሲዘጉት፣ ለጥሙም መቁረጫ ለጥሙም መቁረጫ ሆምጣጤ ሲያጠጡት፣ አቤት ጭካኔያቸው አቤት ጭካኔያቸው ጎኑን ሲወጉት፣ አምላክ ከሆንክማ ራስህን አድን እኛንም አድን ሲሉት፣ አሁንም ጌታዬ ዝም። አይገርምም አምላክ ሆኖ ሳለ ያጠፋቸው ሲችል ምረትን ያደርጉትን አያውቅም ብሎ ይማልዳል። የሁሉ ዝምታ የሁሉ መታገስ ሊያድነት ሲመጣ ሆነን በደል እኛ ይገባው ነበረ ይህ ኢየሱስ መከራን መቀበል ስለኛ እሱ የብዙ ምሕረት ባለቤት አለ መቼ ካድም ብሎ ዝም አለ ሲሰቀል፣ ሲገረፍ፣ በጥፊ ሲመታ ጉልበቱን ተጠቅሞ መሽ ለበቀል መጣ ሲታዘዝ ወጣ ቅጣቱ ሲቀጣ ሊገንጥ ነው ፍቅሩን ያሳይ ነው መውደዱ እንዲያውም እንዲያደርጉ እየቆሰለ ፈውስ እየሞተ ሕይወት እየተጠላ ፍቅር ተበድሎ ማለት። እየራበ ጥጋብ እየተጠማ እርካታ እያንገላቱት መውደድ ነው። የኛ የሆነውን መከራችንን ወስዱ በነፍሳችን ክፍያ እዳ በደም ገዝቶ ከዛ ከሞት ሰፈር የወጣ ከአመፅና በቁስሉ የፈወሰው የውስጥ ህመሙን ጉዱን የሸፈነው ሰው የማያየው ማን ነው? ማን ነው? መርሱን ለናንተ ተዋልን እኔ ግን እኔ ግን በግንባ ይንን ከማወራለታለ ዝም ብሎ የአዳኔን ዋጋ ሲከፍል አላፈረብኝ። ለእርሱ አለኝ የሚነገር አንድ ነገር ታዞ ዝም ብሎ ነብሱን ለጠላቶቹ ከሚሰዋው ከአዳኔ ከኢየሱስ በቀር እኔ አላውቅም ከዚህ የሚወጥ